ማለት ሰው ሌ ነገር ብታይ ማለት በየትኛውም ላይ ብት ብሆን የሚረጋኝ እሱ ነው፣ ከእግዚአብሔር ውጭ ማለት ነው። ደና ሆይል በልሽ በንባ እየታጠብኩኝ አገርና ለጀ ሩቅዬ መስለኝ። ማለት ይሄ ድምፅ እኔ ብዙ እንዲህ አይነት ስርቅርቅታ የምሰማው ከ ርጎዮች ቤተሰብ አይነት ነው። ገጠር ነው የተወልጀ ያደጉት ወይም ደግሞ ዘማሪ መሆን ነበር ፈልገው። ሚሚ ካገኘሁሽ ዘንድ አንዳንድ ጥያቄዎች ልጠይቅሽ እና ይሄ ስርቅርቅ ድምጽ እንደው መቼ ነው የጀመረው? እንዴት ነው ወደዚህ ሙያ አይገባሽ የሚለውን ነገር ትንሽ አጫውሽን ነው። በፋሲልና በየሺ መሀል ነሽ ማለት ነው። ያው ገጠር ነው የተወልጀ ያደግኩኝ። ብሩዋክስ ወይም ደግሞ እንጆና ጊዮርጊስ ይባላል። ጎንደር፣ ጎንደር የተወለድኩኝ ያው ብሩዋክስ፣ እንደምታስበው የአዝማሪዎች ብዙ አርቲስቶች አርቲስት የሚለው ይቅርና አዝማሪዎች ብዬ ላስተካክለው የፈለቀበት ቦታ ነው። ያደግኩት እዛ ነው ያደግኩት እና የነሱ ዘፈን እየሰማሁ ነው ያደኩት፣ እና አንዳንድ ዘፋኞች ከአዲስ አበባ ወደዛ ወደ ጎንደር ሲመጡ ሰርግ ላይ ምናምን ክርስትና ላይ ዘፍናለን ልጆች ስብስብ ብላል። ከዛ ልክ አሁን አረብ ሀገር ዱባይ ሀገር ሰው እንደሚሰደው እችን እኮ አዲስ አበባ ሰደሻት ብዘፍን በቃ ብሩ ዝርፍ ነው የምታደርገው፣ ለቤተሰብ ይሏቸዋል። ከዛ እኔም ወደ ባህር ዳር መጣሁ። ከባህር ዳር ብዙ አልቆየሁም፣ ወደ አዲስ አበባ መጣሁ። ከዛ ምሽት ቤት መጀመሪያ የመጣው ጊዜ መሰረት ጉምጉም ጋር ነው የጀመርኩት፣ እዚህ ካሳንቺስ። ካሳንቺስ መቼም ተምረጠ ነው። አታውቂውም፣ ልጅ ነኝ፣ ገና 14 ዓመት ነበር በዛ ሰዓት እና እዛ ጋ ጀመርኩኝ። መሲ ስትለቅ ወደ ብጻት ስዩም ጋ፣ ከዛ ብጻት ስዩም ወደ ውጭ ስትሄድ ደግሞ አዳነተካ ጋ ጀመርኩ። ከዛ አዳነተካ ጋ ጀመርኩኝ፣ በመሀል የራሴን ከፈትኩ። የራሴን ከፍቼ እየሰራሁ በመሀል ደግሞ ፈንድቃ ገባሁ። ከዛ ከፈንድቃ ደግሞ ወጥቼ የራሴን ጀመርኩ። እዛ የራሴ አሁንም ደግሞ የራሴን ጀመር። ማን የሚባል ነው? ሆንቺ ፍልቅልቅ የባህል ምሽት ነው የሚለው። ፍልቅልቅ ነሽ አንቺ እና እንደዛ ነው የጀመርኩትኝ። እንደው ልጅ እያለሽ ገና እዚያ ጎንደር የምታንጎራጉሪ በጣም መጀመሪያ አካባቢ የምታንጎራጉሪያቸው ምን ነበሩ? ትንሽ አሰሚያቸው ለኦዲየንስ። መጀመሪያ የሆነ ፍቅር አዲስ ስል

ይሄ ጉሮሮ በጣም ለስ አይልም። ተመልካቾቻችን ለሚገነቱ ለሚገነቱ ማለት ይሄ ድምፅ እኔ ብዙ እንዲህ አይነት ስርቅርቅታ የምሰማው ከነ እርጎዬዎች ቤተሰብ አይነት ነው ይሄ መሰሉ ፋንታሁን አይነት ድምፅ አለ። አመሰግናለሁ። የእነሱ ያህል ባይሆንም አንድ አይነት ተመሳሳይ ዝምድና አለ። እንዴ አንድ አካባቢ ነን? አላውቅም፣ ዝምድናውን ግን፣ አንድ አካባቢ ነን። ተወለ እርጎየዎች ምናምን አንድ አካባቢ ነን። ይህ እህቶቼ ናችሁ ብትይ ግን ማንም ሰው ምናምን ብዙ ሰው የሽዬን ትመስ ያለሽ ይሉኛል፣ ቡርትካን ትመስ ያለሽ ድምፅ አለ ብዙ ከስተምሮች እንደዚያ ይሉኛል። ግን የነሱን የሚያህል አይደለሁም። የባህል ብቻ ነው የምትጫወችው? አንዳንድ ጊዜ ዘመናዊ ትሞክረዋለሽ? ዘመናዊ ዘፍናለሁ። ዘመናዊ ዘፈን በጣም ደሞ ዘፍነው፣ ዘመናዊ ነው። ባህል ደግሞ ውስጤ ነው። ውስጥሽ ነው። ያኛውስ እስኪ ከዘመናዊ አትሞክርልም ይ ዘመናዊ ትንሽ ያለ ማሲንቆ ባህል ይሆንብናል ማሲንቆ ይሰራል አንዳንድ ጊዜ በፊት ዘመናዊ ይሞክር ነበረ በእንትን ባህላዊ ባንድ በመሰንቆ ነው። በሳክ በጨዋታ አይ በምን አሁን እኔ ከዘፍ ከንትኖቹ ግጥም ወስድና ከዘመናዊ ዘፈኖቹ በማስንቆ በሌላ ዜማ ነው አንዱ ማለት ነው። አንድ አንድ ጊዜ ያው ድራማ ስንሰራ ለምሳሌ ደህና ሁይል በልሽ ይበምባ እየታጠብኩኝ አሃሃና ሃሃና ፍቅር ለመጨረስ መቼም አልታደልኩኝ። እንዴ

በጣም አዋ በእውነት አሁን እኔ አረጋገጥኩት። ጀግና አረጋግጥኩ ጀግና ነሽ። አሁን ስለአንቺ ሳጣራ ብዙ ጊዜ ሚሚኮ ጀግና ናት፣ ሚሚኮ ጠንካራ ናት፣ ሚሚኮ ጎበዝ ናት ይለኛል። ብዙ ሰው አናገርኩና ምንድን ነው ሚስትሩ እስቲ ሚሚ ለኦዲየንስ ነገዳች ተመልካች እንደ እግዚአብሔር ፍቃድ ከእግዚአብሔር በታች እራሴን ለማጠንከር እሞክራለሁ እውነት ለመናገር ማለት ነው ምንም ነገር ቢመጣ አልበቅርም እንደማልፈው እግዚአብሔር እንደሚያሳልፍልኝ አውቃለሁ እና በአስራ አራት አመት ነው ህይወትን መጋፈጥ የጀመርኩት በልጅነቴ ስለሆነ በነገራችን ላይ ከመቶ ሰማንያው ፈተና ነው ለእኔ ማለት ነው። ምክንያቱም አንዳንድ ጊዜ የምንመሰለ መሰለ ጭንጫ የሆኑ ሰዎች አሉ። ብትጥዳቸው፣ የማይበስሉ ለህይወትህ መከራ የሚሆኑብህ አንዳንድ ሰዎች አሉ። በዙሪያ ብዙ ሰው ይኖራል። ቤተሰብ፣ ጓደኛ፣ ምናምን ምናምን ብቻ እና እነዛ ጭንጫ ሰዎች ደግሞ ለእነሱ እየለፋ ብትጥዳቸው ስለማይበስሉ እየነድድ ከአንተ አመድ ከመሆን በፊት ጭንጫዎቹን ትቶና ትጠነክራለህ። አንተ ብዙ ጊዜ እግዚአብሔር ረድቶ ነው፣ የእኔ ጥንካሬ ሳይሆን የእግዚአብሔር ቸርነት አብሮኝ ከልጅነቴ ጀምሮ አብሮኝ የድንግል ማርያም ልጅ አብሮ ስላለ ነው። ግለሰው ስታየው ጠንካራ ናት ብሎ ሰው ያስባል። ጠንካራ ነኝ አውቀዋለሁ። ጠንካራ ናይ ደግሞ ቤተሰቦችን በደንብ ማድረግ ያለብኝ ላደርጋለሁ። ልጆች እና ለምንም ነገር አልበገር ባረግዝም፣ አራስ በሆነም በየትኛውም ሰዓት ላይ አልበገርም፣ እጅ አልሰጥም። እንትን ነኝ በቃ። እናቴ ድንግል ማርያም ወላዲት አምላክ ሁልጊዜ አብረኛለች። የሕፃንነቴ እናቴ እና መብርሃን ለእኔ ሁሌ የማብራይ ናት። እና ብዙ ጊዜ ይከፋኛል ግን፣ ሰው የሚከፋኝ አይመስለውም አንዳንድ ነገሮች ስታረግላቸው ለሌላ ሰው ስታረግ ተርፎ ያደረግለት እና የሚረዳህ ሰውም የለም፣ ከእግዚአብሔር ውጭ ከእግዚአብሔር ውጭ። እኔን የሚረዳን ወንድሜ ነው ወንድሜ ወንድም አለሽ ወንድም አለኝና ሁል ጊዜ ሀሳቤን ብዙ ነገሬን ማለት የሚያዳምጥህ አለ አይደል? ጆሮ ሰጥቶ የሚያዳምጠኝ የሆነ ነገር ቢጎልብኝ ይሄም ቀን ያለፋል ብሎ ማንም ሰው እኔ ይረዳኝ ማለት በየትኛውም ላይ ብሆን የሚረዳኝ እሱ ነው ከእግዚአብሔር ውጭ ማለት ነው። እና ጥንካሬ እንዳልኩ ከእግዚአብሔር ነው። ብዙ ኃላፊነት አንቺ ነው በቤተሰብ የተሸከምሽ ማለት ነው? አዎ። እና ያው ማለት እንደነገርኩ ነው። እግዚአብሔር ባይረዳኝ እኔ ላልኖረ ሁሉ እችላለሁ ግን እግዚአብሔር አለ። ከእግዚአብሔር በታች ደግሞ ወንድም፣ ታላቅ ወንድምሽ ነው። ታላቅ ወንድም ከልጅነት ጀምሮ የሚያዳምጠኝ እሱ፣ ከህፃንነት ጀምሮ ማለት ነው። ምንም ነገር ቢመጣብኝ የሆነ ሰው ብነግረው ወይም ማለት ላምነኝ ሁሉ ይችላል። እሱ ግን ቀምነኛል። ካለቀስኩ አብሮ ያለቅሳል። ስስቅ አብሮ ይስቃል። ሁሉ ነገሬ ነው ለእኔ ማለት ነው። እና ወንድሜ በጣም ወድሃለሁ። ከልጆች ከባለቤት ጋር እድሜ ልክ። እኔ በልጅነቴ እሱ የሚኖረው ህይወት ነው የምመኘው የነበረው ዘፋኝ መሆን አልፈልግም ነበር። ምን ነበር መሆን ትፈልግ? መሆን የምፈልገው ዘማሪ መሆን ነበር ፈልገው። ዘፋኝ መሆን አልፈልግም ነበር። ዘፋኝ መሆን በፍጹም እፈልግ አላውቅም።

አዎ በጣም ጎበዝ ነች። በእውነት እኔ ያው ስሰማም እራሱ የስምንት ወር ጉዞ ነሽ ስራሽን ሳታቋርጪ ነበርልሽ። የስራ ባልደረባችን ነው ቤቢ አሁን የወለደችው፣ ዛሬ ወር ዓመት የወለደችው፣ እስከ ስምንት ወር ነፍሰ ጥሩ ነሽ አላቋረጥሽም፣ እስከ መጨረሻው ነው ልትወልድ አስር ቀን ሲቀራት ወልጄ ምን እንደዛው ነው። ወልዳ በ15 ተኛ ቀኑ መታ አብረን ሰርተናል እና ልጅዋ የኛ ልጃችን ብቻ ሳይሆን የሥራ ባልደረባችን ነው። ውስጥ አብሮ እየጨፈረ ነው የነበረው። አይ ሁሉ ነገር ያሰብሽው ህልምሽን ትኖሪያለሽ ብዬ ነው የማስበው። አዎ ለሚሚ በርሽ በሏት፣ በርሽ በሏት፣ በርሽ በሏት፣ በርሽ በሏት። እንደው ሚሚ በዛ አጋጣሚ ያው ብዙ ጊዜ የምሽት ስራ ስለምሰሪ ነው የምሽት ህይወት እንደምን ይመስላል? ምን ያጋጥምሻል? የምሽት ስራ ነው ይመስላል ፈተናለው ከልጅ ጋር በጣም ይከብዳል። ፈተናለሁ ማለት ያው ሴት በመሆን ሁሉ ፈተናለሁ። ሁሉም ነገር በነገራችን ላይ እግዚአብሔር ካረዳህ፣ በተለይ ሙዚቀኛ ህይወት ከባድ ነው። እግዚአብሔር ካረዳህ ምብርሃን አብራ ከጎን ካልሆነች፣ ምክንያቱም እየተጋፈጥከው የምታመሸው ውሃ የሚጠጣ ሰው አይደለም። ያው ሊዝናና ተናዶ የሚመጣ ሰው አለ ብቻ ምሽቱ ክለቡ ፈተና አለው ግን እግዚአብሔርን ካያዝ ጥቅጥቅ ጨለማ ብትሆንም ሁሉ ጊዜም ብርሃን ላይ እንዳለ ነው የሚሰማ ከእግዚአብሔርን ስለምትይዝ ማለት ነው። የማትረሻው አጋጣሚ ያለ እንደው በዚሁ ምሽት ስራ የማረሰው አጋጣሚ አንድ ከውጭ የመጣ ሰው አለ እና የዘፈንኩ መቶ ዶሮ አልሸለመኝም። ወይኔ ሰው ማስቸገር ቤት ቅሬባ ይጨምራለ ስዶም ነበር ስል የመር መስሎት ሰጠኝ። ብዙ ምርጫ ማለት ነው እና እኔ እኮ ውቄ ነው ብሎ ሊያምነኝ አልቻለም። ገዛ የኔ ቆንጆ ቤት ክሬ ተከራይተሽ ነው የምትኖሪው አለኝ። የምር በቃ ረበሸው እንትኑ ግጥሙ ማለት ነው። ከዛ በኋላ አዎ ተከራይቼ ነው የምኖረው አልኩት ማለት ነው። ከዛ በኋላ በቃ እሺ ስንቴ ነው የቤት ክራሽ ብ አረ እኔ እንደዛ ማለት አደለም። የግጥሙ ውስጥ ስታይለው ምናምን ላስረዳው ብሞክር እንትናለው እንግዳማ ካልክ ማ በቃ አምጣው ብዬ ተቀበልኩ። አንዳንድ የሚረዱም እንደዚህ ሰዎች አሉ በጣም ይረዱ አሉ። በነገራችን ላይ ከሚመጣው ሰው በጣም ሙዚቃ የሚወድ የውጭ ሰዎች በተለይ አሜሪካ ምናም እስራኤል ሀገር ምናም የሚኖሩ ሰዎች አሉ። በጣም ትልልቅ ሰዎች ወጣቱም በዛ ያህል ባህልን በጣም ነው የሚወደው በጣም ይወደዋል። ለመሳቅ ነው የሚመጣው እንጂ ለማድረግ ነው የሚመጣው። ይበን ስደቢልኝ ወይ ደግሞ ቀልጅልኝ ምናምን ብሎ በጉሩብ ይመጣሉ እና ያሁን የመሳደብ ስላቆምኩኝ። አዎ እነዚህ ባህልን ለሚያከብሩ ሰዎችን ሞራል አስፈልጋቸው። አክብረው፣ ባህሉን አክብረው በስነ ስርዓት ጠጥቶ ተዝናንቶ የሚወጣ የሚኖር ሰው ይመሰገን ይገባዋል። ሚሚ፣ ምናልባት እንደው የአንቺን ሙያ ተከተለልጃል? አይ፣ አንድ ልጅ አለኝ ማሲንቆ። መች ነው ለምን ይዘሽው አልመጣሽ? ይመጣል ይመጣል፣ ሌላ ጊዜ አ ይመጣል ነው አዎ። ማሽ ስለዚህ ወደ ዝማሬው አሁን በቀጣይ ምን እንጠብቃንሽ? ለፋሲካ የተለቀቀ ስራ አለ። ሞተ የነገስከው ነው የሚለው ወንደረኛ ነው። ያው የህዝብ ዜማ አለው ግጥሙ ምናምንም ጨማምረንበት ዞቤል ሪከርድ ነው የሚለቀቀው። ሌላ ሞች ስራዎች አሉ የሰራነ ነው። በዚህ አጋጣሚ ደግሞ እንግዲህ ዜማና ግጥም ደራሲዎች ካላችሁ አምጡ እሰራለሁ፣ ዝግጁ ነኝ። አዎ ግጥምና ደራሲ ካሉ ለሚሚ ለሚሚ በጣም አሪፍ ድምጽ አለ ድምጽ አለ ድምጽ አለ። ያቺ ስራ በዞብል ዩቲዩብ ነው የሚለቀው። ዞብል ሪከርድ ይባላል። ተመልካዮቻችን በዞብል ዩቲዩብ ገብታችሁ የሚምን ስራ መመለከት ችላላችሁ። የሚገነቱን ብላችሁ ዩቲዩብ ላይ በጽፉ ወደ ብዙ ዘፈሮች አሉ አሉ። ጥሩ በጣም አሪፍ ቆይታ ነበረን። በርቺ፣ ጠንክሪ ህልምሽም ይሳካል። አሁንም ቢሆን ቤተሰብ ተሸክመሽ ኃላፊነት እየተወጣሽ ያለሽ ነሽ ልጆችሽን በአግባቡ ያሳደግሽ ነሽ። እና በጣም ጎበዝ በርቺ፣ በእውነትም ጀግና ነሽ። አዎ እንዴት ነው የቤተሰብ ሁኔታ ከልጆች ከባለቤትሽ ጋር ማሽ ምትኖሪ ጣም እስቲ በዚሁ አጋጣሚ የሚለው ወንድምሽ ያለሽ ፍቅር ግለጭ። አልገለሽለትም ወንድሜ ይኖርልኝ። እግዚአብሔር አምላክ አሁንም ደስተኛ እንዳረገ፣ በትዳር በልጆችህ ደስተኛ ስለወንክ በጣም ደስተኛ ነኝ። ጤናህን ሰጥቶህ

ሚሚ ሀበሻ እችላለሁ። በላያል ወደ አምስት ምናምን ይሆናሉ? ያሉ ስምንት ናቸው? ስምንት ነው። አይ መተሽ ሙዚቀኞች ብፌ ማንሳት ነበረብሽ ማለት። ከዘፈኖች በጣም የምትወጃቸው ካለ ትንሽ አንጎራጎ ይልንሽ። በላያል በላያል የጎደር ሰው ፍቅር ያውቃልና

አዎ ዩቲውብ ሚሚገነቱ ብለው ያገኘሁታል። ይመጣል ይመጣል፣ ይፈሳል ይፈሳል። በጣም ነው የማመሰግነው። በጣም አሪፍ ቆይታ ነበረን። በእዚሁ አጋጣሚ ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለአድናቂዎቻችሁ እንኳን አደረሳችሁ ማለት ነው። ለአድናቂዎቼ ለምትሰጡኝ ቲክቶክ ላይም በተለያየ ነገር ለምትሰጡኝ ክብርና ፍቅር እግዚአብሔር ያክብርልኝ፣ አመሰግናለሁ። ለኢትዮጵያ ህዝብ ለክርስትና እምነት ተከታይ በሙሉ እንኳን ለደግመኝ ትንሣኤ በሰላም አደረሳችሁ። ለልጆቼ ለእናት፣ ለአባቴ ለቤተሰቦች በሙሉ እንኳን አደረሳችሁ። በዚህ አጋጣሚ አባይ ቲቪን በጣም አመሰግናለሁ። ያው የራሴ ፕሮግራም ላይ ምስጋና ስለምሆን የማይቻል አንተ ላይ ላመስግና፣ አንተ ላይ ማመስገን ይችላል አባይ ቲቪ አለቃ ሁኝም ሰርቼ አውቀዋለሁ ተቀጣሪ ሁኜም ሰርች አቀዋለሁ። እና አባይ ቲቪ ለኔ ከስራ ከጀመርኩበት አመታት ባለው ባሳለፍኩበት ለኔ ልዩ ነው። የአለቃ ነገር የለውም፣ ሁሉ ቤተሰብ ነው፣ ፍቅር ነው። ምንም ነገር የማይቀይረው ቲቪ ነው እና ለእኔ በጣም የምወደው በጣም የማከብረው ሚዲያ ቲቪ ነው እና በጣም ነው የማመሰግነው አለቃችን እግዚአብሔር እድሜና ጤና ይስጠው። ዋጋችን አውቆ የሚሰጠን ክብር በጣም እግዚአብሔር ምስክሬ ነው። ዳግሚያ ተንሳይ ነው ይኖርለ። በጣም በህይወቴ እንግዲህ ቀላል እድሜ አይደለም። እኔ በዚህ ስራ ይኖርኩትና አለቆቻችን ምን እንደሆኑ እናቃል። መቼም አለቃ ስትሆን ከባድ ነው አለ፣ ግን እዚህ ላይ የአለቃ ባህሪ የለም። እዚህ ቲቪ ስራ ላይ ሁሉም ፍቅር ነው። የትኛውን ብዬ የትኛውን ልበልህና አባይ ቲቪ ንገስልኝ እንገሰልና፣ ለአባይ ቲቪ ታመሰግናለህ። በዚህ አንተም እንግዲህ አድርገህ ስለጋበዝከኝ በጣም እግዚአብሔር ያክብርህ።